ዛሬ ስራ ቦታ ላሾፋችሁ ነው። አብረን እንዙር። ይኸውላችሁ ከዚህ ጋር ይሄ የምታዩት በሩ በሩ ነው መግቢያው በሩ። ልክ ካስተማር እንደመጣ ልክ ካስተማር እንደመጣ ፊት ለፊት የሚያገኘኝ እኔ ነኝ። ይሄ ከጀርባ የምታየው ሴክሽን አስፋልት በነከሰ ነው የተሰጠኝ። ዱባይ መጥቼ አስፋልት በነከሰ ያው፣ ከዚህ ጋር ተጀምሩና እዛ ጫፍ ድረስ የኔ ነው። የፈለጋችሁትን እቃ መጠየቅ አምጣ ማለት ቢሰበር ቢቆሽሽ ተጠያቂ ነው። አያችሁ፣ አስፓልት ተበነከሰ ይሏል። ይሄ ነው። አሁን ይሄ ጓደኛ ተመልከቱት፣ የሱ ሴክሽን፣ አብረን እንሄዳለን። የሱ ሴክሽን ምንድነው? የአረቄ ጠርሙስ ማጠብ ነው። ኑ እንሂድ፣ ዕቃው ላሳያችሁ። ኑ፣ ና፣ ና። ያንተ ሴክሽን አረቄ ጠርሙስ እንደምሸጥ ነግሬያችሁ አሉ። ና፣ ና፣ ኢታሊያን ሴክሽን አሁን ይሄ ጓደኛዬ የሚያጥበው የሚወለውለው ይሄ የአረቄ ጠርሙስ ነው። አሁን የአረቄ ጠርሙስ አያችሁ፣ ማለት ጠርሙሶችን ይሸጣል። በቅርቡ አሁን አዋታን አረቄ እናመጣለት አለን፣ እናንተም ትረዱኛላችሁ ብዬ አስባለሁ። ይሄ አሁን ጠርሙስ ምናምን የአረቄ ጠርሙሶች ሚሸጠው እሱ። ይሄ ደግሞ ጓደኛዬ፣ ይሄ ደግሞ ይሄ ጓደኛዬ የሱ ሴክሽን ያሳያችኋሉ ምን እንደሚሰራ። ኑ ኑ፣ ተከታታሪ ልቀጠኝ ታሳያችሁ። የሱ ሴክሽን የሱ ሴክሽን የሱ ሩሙ ላይ ድስት የለውም። የድስት ክዳን ይሸጣል። ይኸው ቢሎዋ ማንኪያ ማንኪያ የለውም እ በማንኪያ አይበላም በእጅ ነው የሚበላው። እነ እነ ጮማ መቁረጫ እነ ጩቤው አሁን አሁን ሌሎቹም አሉ። አሁን እዚህ ቢሎዋ ምናምን ቢሸጡ ቢሎ አይከትፉም በድስቱ ባይበሉም። አሁን ይሄኛው ወንበር ምናምን ይሸጡ እዛ ጋር አሳያችኋለሁ አሁን ድስት ምናምን ነው። ድስት በድስት ግን ወጥ አይበላም። ይሄ ሴክሽን የሱ ነው። ማንኪያ፣ ቢላዋ እዛ ቦታ ጅራ ይሄ የሚቀጠቅጡት እሱ አድሶ እነዚህ የኬክ እቃዎች ነው የሚሸጠው። ድስትም ይሸጣል። ራይዝ ይሄው ድስት ድስቱስ፣ አረ ድስቱ አሃ፣ ይሄው ድስትም ይሸጣል። አሁን ይሄ የሱ ነው። ይሄው ሸክላም አለ። እናንተ ፍዘዙ። ባይዚ ታድሶ ነው ኢትዮጵያ ቃ እንዳለ የመጣው ይሄው እንዳለ። አሁን ይሄ ይሄኛው ጓደኛዬ ደግሞ ይሄኛ ይሄኛው አላ መኩሪያችን ነው። አሁን በቃ አንድ ሰው አወራን ተሸክሞ ነው የሚጥላቸው። ምግብ ነው የሚሸጠው። ወደ ምግብ እንሂድ። ምግብ ሴክሽን፣ ምግብ ሴክሽን፣ በቃ በኢትዮጵያ አቅም ነው ይሄ እንዳለ። የእኔ ሴክሽን ነው። የሆነ ሰው ካገኘኝ እንደ ሙዚ ቁርጥብኛል። እንትን ሱፐርቫይዘሪ ማናጀሪ ነው። ማናጀሪ ነው። አሳያችሁ ነው። አሳያችሁ ነው። ሰላም አለይኩም በኖ

ቴንኪዩ አሁን እሱ የሚሸጠው የልጆችን ምሳቃ ነው ምሳ ግን አይበላም። ምሳ አይበላም። አሁን ይኸው ምሳቃ ነው የሚሸጠው። ባይዚ ኢትዮጵያ መጥቼ የሚገርም የሚገርም እንትን ነው የምሰራው። ሱፐርማርኬት ነው ከፍተች ማይኑል ማይኑል ኢዱባረክ ማይ ብራዘር ወንድሜ ነው። አሁን እሱ የሚሸጠው ሱፍራ ነው ይቆርጣል። ሱፍራ ሱፍራ ሴክሽን ነው እም ቤት የለውም አሁን ሱፍራ ግን የሱፍራ ሴክሽን የእሱ ነው እንዝው ነው ይላል ሮ አንድ ጓደኛዬ ነበረኝ። ቆይ አንድ ጓደኛዬ ኮስሞቲክስ ሴክሽን ነው የሚሰራው ቅባት ራሱ የሚገዛው ሌላ ቦታ ነው። እሱ ግን ቅባት ነው የሚሸጠው። ኮስሞቲክ ሴክሽን፣ ተነስ ተነስ። አዎ፣ አሁን እሱ ይሄ ማሳያችሁ ሴክሽን እንዳለ እሱ ኮስሞቲክ ሴክሽን ነው፣ እንትን ነው ዶክተር። በቃ ይሄው ይሄው ዶክተር ምን እንትን እኮ ነው፣ አይቀባም እሱ አይገዛም። አሁን ይሄ አሁን ይሄ አኒስ ብራዘር ሀው አር ዩ ፋይን ፍር ወጣት ፋይን ሁሉ ፋይን ሁሉ አልሀምዱሊላህ። አሁን ይሄ እኮ ስለአንተ ብዙ እናወራለን። እሺ አጣዜን። ኦኬ እንትን ዋይ ሰብስበን ነው እንጂ ቀጥ ያለ ቋንቋ የለም፣ እንዳትሞኝ። እሺ ከአንዱ ኦፍ ከአንዱ ሰብስበን ነው አንድ ላይ ሙሉ ቋንቋ አደርግነው ማለት ነው። አዎ መሰለኝ አሁን እነዚህ ምግብ ሴክሽኖች እነ ኬኮች እነ ቾኮሎቶች፣ ሴክሽኑ መዞሩ እራሱ ይደክማል። እና ምንድን ነው ካምፓኒያችን በጣም ትልቅ ከሚባሉት አንዱ ነው። አሁን እዚህ ጋ ማሳያችሁ ልጅ ደግሞ አይበላም ብርቱካን፣ አይበላም ማንጎ ግን እሱ ምግብ ሴክሽን ያው ሰብጂ ሴክሽን ነው የሚሰራው። ያው ከድር ይባላል። አት ይሮኝ ይሄ የምታዩት አሁን ድንች ድንች፣ ቲማቲም ነው የምታውቀው። እዚህ ለየት የምንለው ለየት የምንለው ዋጋው አንድ ብር። ትማትም አለ እናንተ ጋር የለም። ትማትም አንድ ብር አለ ይብላ የለ እናንተ ባንድ ብር አዘጋጅተናል። ድንች አለ ያው ብርቱ ብላለም። ኑ ብሉ፣ ትእዛዛችሁ ነው አይደል ይህ የምቀርጽበት ስልክ ባለቤት እራሱ ላሳያችሁ። ምግብ ሴክሽን ነው የሚሰራው ነበር ላወራ ነበሁይና ጀሚል የምግብ ሴክሽኑ ጀነራል ዋና አቀናባሪ። አሁን እንደዚህ አንስቼ ይሄ ግምጥ ባድርገው ደስ ይለኝ ነበረ፣ ግን ስንት ካሜራ እንዳለ ላሳያችሁ። እያንዳንዱ ቦታ ካሜራ ነው እና ይሄ ምንድን ነው? የምግብ ሴክሽን የሰብጂ ሴክሽን ነው አይደል? ስሙ ሰብጂ ፍሩት፣ እንዳጠቃላይ። ብራዘር ጉድ ጉድ። ማንም ቪዲዮ ቪዲዮ ሹቲንግ ኦል ካምፓኒ አይተምስ ኦል ማርኬት። ኦኬ ኦኬ። አሁን እንደዚህ አቃጣሪ ናቸው። አሁን ያውቀው ነው የሚስቁት አስመሳይ፣ ታቃላቸው እኛን ትንቢሉንም ግን ያው

እየዞርን ነው፣ እየዞርን ነው። ባይ ዘ ወይ ሱፐር ማርኬት ቀላል ነው ለምትሉ፣ በእርግጥ ከውጪ ስራ ከፀሐይ ስራ ይሻላል፣ ግን በጣም ጭንቅላት የሚጠይቅ ታውቃላችሁ። የዕለት ተዕለት ስራ እ የዕለት ተዕለት ስራ ከቀን ወደ ቀን፣ በተለይ ደግሞ እንደኛ ትልቅ ካምፓኒ ሲሆን የማይመጣ ከስተማር የለም። ስታንዳርዱ ዋናው አረቦችን ነው የምትቀበለው። ወልውለ ተንከባክበ የት ወጣህ የት ገባህ። ትንሽ አትነካውም። አሁን በጣም ስራ ስትሰራ ተንከባክበ ነው። ለምሳሌ አሁን አሁን አንድ ትጠረዛለህ ትገባለህ፣ ሀገር ማለት ነውና በጣም በጥንቃቄ ነው የሚሰራው። እና ምን እያልኳችሁ ነው ያለሁት? አሁን ቅድም እዛ ሴክሽኑ አሳያችሁ ነበረ። በዚህ አጋጣሚ ፋይል እየሰበሰብኩኝ በዚህ አጋጣሚ ብትከፍተኝ አይደለ፣ ጥልህም እንትን አለ እንደ ሳዳም አለ። ሳዳም፣ ወደ ልብስ ጋርመንት ሴክሽን ሂድ እስኪ ወደ ጋርመንት ሴክሽን እንሄድ። አሁን እነዚህ የሴት አልባሳቶች ናቸው፣ የሴት እቃዎች ናቸው እነዚህ ምናምን። ነገር ግን ደግሞ እነዚህ እንዳጠቃላይ አልባሳት ጋርመንት ናቸው። አንድ ከተማ ነው ባይ እዚህ ሱፐር ማርኬታቸው አንድ ከተማ ታውቃላችሁ፣ አንድ ከተማ። ስራ ቦታችን ይህን ይመስላል። ወፌ ለማባቴ እዚህ ሱፐር ማርኬት ስትገባ አቦል ወፍ የለም። ሱፐር ማርኬት ስገባ በዓል ነው መዝጋት የለም። ታመምኩኝ፣ ጨመቀኝ ምናምን። ወጠር ጠንከር ብለህ ነው አዋሪው። ኢድ ሙባረክ። አዎ አሁን ለምሳሌ ሐሰን፣ ሐሰን። አሁን ሐሰን መስተዋወቶች ይሸጣል ሻንጣዎች ይሸጣል እንዳለ፣ ግማሹ ሴክሽን የሱ ነው። ግን መስተዋት ራስ ታያለህ። ሐሰን ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ እንትን ፈረንጅ መስላቸው እንዳይሰሰቱ፣ አበሻ ነህ ጠሪ ሀበሻ ኢትዮጵያ አንተ ሴክሽን ምን ምንድናቸው? እንዳለ ተከታዮችን እምቢ በቃ ዝም ብሎ በር ላስቀኛችሁ። እነ ብድ ልብስ ይበርደዋል፣ ግን ይበርደዋል። እነ ብድ ልብስ ወይ ከስተመር አይቶኝ ነበር ጉዳ ባልቶኝ ነበረ፣ አላየችኝም። እነዚህ ሰራተኞቻችን ናቸው። እነዚህ ቸከሶቹ፣ ቸከሶቹ። አሁን እነዚህ ወንዴ፣ ክርሽና፣ በጣም የምወደው የሚመቸኝ ወንድሜ ነው። ክርሽ ያው ይህናህል ዛሬ ከሾፍን ይበቃናል። እናንተ በዓላችሁን እንዲህ ነው እንዴት ነው የምታሳድቁት? እኛ ግን በስራ ላይ ነው። ሁሌም ስራ፣ ዛሬም ስራ እጀ እንት ማን ነበር የሚለው? ዘፋኝ ሁሴን ሱሌማን። ጉራጌ ጉራጌ ኡራጌው በረት ሲሄድ ተስብጌ ኡራጌ በቃ ማለት እንዳጠቃላይ፣ አሁን ማሳያችሁ ሰው ደግሞ ያገኛችሁት መንገድ ላይ በድራይቭ ሸኙት፣ ተንከባከቡት። በዝ ነው አቅሙን አታውቅም፣ ተንከባከቡት። አለቃዬ ነው። ሰላም አለይኩም፣ ተንከባከቡት። እሱ ማለት እኔ፣ እኔ ማለት እሱ ነን። እንትን ቴንሽን አደረጉኝ ሩዴ እና ለእስካ አሁኑ ይበቃናል። አረ አንድም ለማንድ ረጅም ነገር ነው እንዳለ በጣም የምታዩት ይገርማችኋል። ረጅም ነው በጣም። አይ አሁን እሱ እንትን ቸኮሌት ምናምን አይበላም፣ ግን ቸኮሌት ዲስፕሌ ያደርጋል። ጁስ ምናምን ምናምን ትደረድራለህ አይደል

የሚያጡት የለም። እዚህ ቤት የሌለው የለም ራሱ ነው።